በእርግጥም የኤሌክትሪክ መኪኖች በገፍ እየቀረቡ ነው። ነገር ግን የዓለም አቀፍ ገበያን እውነታ ከተመለከትን ግን የኤሌክትሪክ ሆነ የነዳጅ መኪኖች የሚጨምሩበትና የሚቀንሱበት ምክንያቶች አሉ። ለምሳሌነት ሃይ ዲማንድና ሊሚትድ ሰፕላይ ነው። ብዙ ፍላጎት ኖሮ አቅርቦት ትንሽ ከሆነ በእርግጥም መኪኖች ሊወደዱ ይችላሉ። ኢትዮጵያ ውስጥ ግን በጣም ብዙ መኪኖች እየገቡ ነው የሚገኙት። ለምንድን ነው ዋጋቸው የጨመረው? ሁለተኛው ደግሞ ኢንክሪዝድ ማኑፋክቸሪንግ ኤንድ ኦፕሬሽናል ኮስት የሚባለው ነው። ማለትም መኪና አምራቾች የሚያመርቱበት ግብአት ወይም የሚያስመጡበት ግብአትም ሆነ ማናቸውም ቀረጥን በሉት፣ ምንም ሲወደድ ነው። ይህም በኢትዮጵያ እየተስተዋለ ያለ ነገር አይደለም። ምክንያቱም መኪኖቹ የሚንቀሳቀሱበት ራኒንግ ኮስታቸው ኤሌክትሪክ ሳይቀር በጣም ርካሽ ነው። ከውጭ ኤሌክትሪክ መኪና ለሚያስገባ ብዙ ቀረጥ የለውም። ይህም ሚዛን የሚደፋ ምክንያት ሊሆን አይችልም። ምክንያቱም የኢትዮጵያ መንግስት የኤሌክትሪክ መኪኖችን ለሚያስገቡ እያደረገ ያለውን እገዛ ሁላችንም እናውቀዋለን። ታዲያ ለምንድነው ኤሌክትሪክ መኪኖች እየጨመሩ ያሉት? በሶስተኛ ደረጃ የኤሌክትሪክም ሆነ የነዳጅ መኪኖች የሚጨምሩበት ትልቁ ምክንያት አድቫንስመንት ኦፍ ቴክኖሎጂ ነው። እዚህ ጋር ከመጣን በተለይም ኢትዮጵያ ውስጥ የሚገቡት አብዛኞቹ መኪኖች በአድቫንስመንት ደረጃ ከዓለም ጋር የሚወዳደሩ አይደሉም። ይልቁንስ ከዓለም ጋር ትንሽ ወደ ኋላ የቀሩ ዋጋቸው ረከስ ያሉ መኪኖች ናቸው እየገቡ የሚገኙት። ታዲያ ለምንድን ነው የኤሌክትሪክ መኪኖች ዋጋቸው እየተወደደ ያለው? መልሱን ለእናንተ ኮመንት ላይ ተወያዩበት። ዛሬ ግን የአንዳንድ መኪኖችን ዋጋ ለነግራችሁን የመጣሁት የውድነታቸው ነገር ግን ተገርሜበታለሁ። ዕለት ከዕለት ይቀንሳሉ ተብሎ የሚታሰቡ መኪኖች ጭራሽ ዋጋቸው እየጨመረ ይገኛል። በአንደኝነት ደረጃ የምነግራችሁ መኪና ቶዮታ ቢዜድ ስሪ የሚባለው መኪና ነው። ይህ መኪና የኤሌክትሪክ ሞተሩ ኤችፒ 184 ኤችፒ ሲሆን 517 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ላይውቱ ፍሮንት ዊል ድራይቭ የሚባል ሲሆን የባትሪ ካፓሲቲቱ ደግሞ 50 ኪሎዋት አወር የሚባል ነው። ይህ መኪና አሁን ላይ በአዲስ አበባ እየተጠራ የሚገኝበት ዋጋ 4 ሚሊዮን 100 ሺህ ብር ነው። ሁለተኛ፣ BYD E2 ፉል ኢቪ ይህ መኪና ለክዠሪ ኤዲሽን የሚባል ሲሆን የቻይና ምርት ሆኖ 405 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። የኤሌክትሪክ ሞተሩ ሆርስ ፓወር ሲታይ 94 HP ሲሆን si ባትሪው 43.2 ኪሎዋት አወር ነው። የዚህ መኪና ዋጋ ደግሞ አሁን ላይ እየተሸጠበት የሚገኘው 3 ሚሊዮን 250 ሺ እየተባለ ይገኛል። ይህ መኪና ከዚህ በፊት ከ3 ሚሊዮን እስከ 3 ሚሊዮን 100 ሺ ሲጠራ እንደነበረ ሁላችንም የምናስታውሰው ነው። አሁን በመቶ እና በ150 ሺ ደረጃ ጭማሪ አሳይቷል። ሶስተኛ so, ቢዋይዲ ሶንግ ፕላስ ዲኤምአይ ፍላግሺፕ ፕላስ የሚባለው መኪና ነው። ይህ መኪና ፕለጊን ሃይብሪድ የሚባል ሲሆን ፎርዝ ጀነሬሽን የሚባል ነው። የተመረተበት አመተ ምህረት 2024 ሲሆን ቦዲ ታይፑ ኤስዩቪ አምስት ሰው መጫን የሚችል የተገጠመለት ኢንጂን ደግሞ ኢንላይን ፎር ሲሊንደር 1.5 ሊትር 110 ሆርስ ፓወር ያለው መኪና ነው። ሞተሩ 145 ኪሎ ዋት ማለትም 197 HP ማመንጨት የሚችል ሲሆን ድራይቭ ታይፑ ፍሮንት ዊል ድራይቭ ሲሆን እንግዲህ ቱ ዊል ድራይቭ የሚባል መኪና ነው። ትራንስሚሽኑ አውቶማቲክ ሲቪቲ የሚባል ሲሆን ቶፕ ስፒዱ ደግሞ 170 ኪሎ ሜትር ፐር አወር ነው። ባትሪ ካፓሲቲው 26.6 ኪሎ ዋት አወር ሲሆን ሬንጁ 150 ኪሎ ሜትር በአንድ ጊዜ ቻርጅ ብቻ ብቻውን በቻርጅ ብቻ ይጓዛል። የነዳጅ አጠቃቀሙ ደግሞ በ1 ሊትር 125 ኪሎ ሜትር መጓዝ የሚችል ሲሆን ርዝመቱ 4775 ስፋቱ 1890 ሚሜ ቁመቱ ደግሞ 1670 ሚሜ ነው። ከመሬት ያለው ከፍታ 175 ሚሜ ሲሆን አሁን እየተሸጠ የሚገኝበት ዋጋ 7 ሚሊዮን 300 ሺህ ብር እየተባለ ይገኛል። ይህም መኪና ዋጋው በኃይለኛው ጨምሯል። ሌላኛው መኪና ቶዮታ ግራንድ ሃይላንደር ሃይብሪድ የሚባለው መኪና ነው። ይህ መኪና የ2024 ሞዴል ሲሆን አጠቃላይ ኢንጂኑ የተገጠመለት 2.4 ሊትር ቱርቦ ኢላይን 4 ሃይብሪድ 362 ኤችፒ ማመንጨት የሚችል ኢንጂን የተገጠመለት ሲሆን ትራንስሚሽኑ አውቶማቲክ ኢሲቪቲ የተገጠመለት ድራይቭ ትሬኑ ደግሞ ኦል ዊል ድራይቭ የሚባል ቶፕ ስፒዱ 190 ኪሎ ሜትር ፐር አወር መጓዝ የሚችል ሃይብሪድ የሆነ መኪና ነው። የነዳጅ አጠቃቀሙ 10 ኪሎ ሜትር በአንድ ሊትር መጓዝ የሚችል ሲሆን ትሪም ሌብሉ ፕላቲኒየም የሚባል ነው። አሁን ላይ የተጠራበት የሚገኘው ዋጋ 21 ሚሊየን ብር ነው። ሌላኛው መኪና ደግሞ ቶዮታ ራሽ የሚባል ነው። ይህ መኪና የ2023 ሞዴል ሲሆን ሰከንድ ጀነሬሽን የሚባል ትሪም ሌብሉ ኤስ ታይፕ የሚባል ሲሆን ቦዲ ቴፑ SUV 7 ሰው የሚጭን ነው። ኢንጂኑ 1.5 ሊትር 4 ሲሊንደር 103 HP ማመንጨት የሚችል አቅም ያለው ሲሆን ድራይቭ ቴፑ ሬል ዊል ድራይቭ ነው። ትራንስሚሽኑን ስንመለከት ፎር ስፒድ አውቶማቲክ የሚባል ሲሆን ቶፕ ስፒዱ 175 ኪሎ ሜትር ፐር ሃውር ነው። የነዳጅ አጠቃቀሙ በ1 ሊትር 12.5 ኪሎ ሜትር መጓዝ የሚችል ሲሆን ዳይሜንሽኑን ስንመለከት 4435 ሚሊሜትር ቁመቱ 1695 ስፋቱ 1705 ሚሜ ደግሞ ቁመቱ ነው። ከመሬት ያለው ከፍታ 220 ሚሜ ሲሆን አሁን ላይ የተጠራበት የሚገኘው ዋጋ 6 ሚሊዮን ብር ነው። ሌላኛው ዕውቁና ፌመሱ መኪና ቮልክስዋገን አይዲ ሲክስ ክሩዝ ፕሮ የሚባለው መኪና ነው። ይህ መኪና የ2023 ሞዴል ሲሆን የተመረተበት ቦታ ቻይና ነው። ይህ መኪና ፈርስት ጄኔሬሽን ሲሆን የ2022 እና 23 በገበያ በብዛት ይገኛል። ቦዲ ታይፑ ክሩዝ ኦቨር ኤስዩቪ የሚባል ሲሆን ሰባት ሰው አንቀባድሮ መያዝ ይችላል። ኢንጂኑ 150 ኪሎ ዋት ማለትም 204 ኤችፒ ማመንጨት የሚችል ሲሆን ባትሪ ካፓሲቱ ደግሞ 848 ኪሎ ዋት ሃወር ነው። ድራይቭ ታይፑ ሬር ዊል ድራይቭ የሚባል ሲሆን ትራንስሚሽኑ አውቶማቲክ ነው። ቶፕ ስፒዱ 160 ኪሎ ሜትር ፐር ሃወር ሲሆን ፉል ኤሌክትሪክ የሚባል በአንድ ጊዜ ቻ 600 ኪሎ ሜትር መጓዝ የሚችል መኪና ነው። የተከበራችሁ የቻናል ቤተሰቦች ቀደም ኢንጂን ብዬ የ150 ኪሎዋት በ204 ኤችፒ አልኳችሁ፣ እንግዲህ ሞተሩን ለማለት እንደሆነ እንድትረዱ እፈልጋለሁ። ይህ መኪና በዚህ ሰዓት እየተሸጠበት የሚገኘው ዋጋ 5 ሚሊዮን 600 ሺህ ብር እየተባለ ይገኛል። ይህም ጭማሪ ተስተውሎበታል። ሌላኛው መኪና ከውዶቹ ተርታ የሚመደበው ቶዮታ ላንድ ክሩዘር 300 VXR የሚባለው መኪና ነው። ይህ መኪና የ2023 ሞዴል ሲሆን 3.3 ሊትር ቲዊን ቱርቦ V6 ዲዝል ኢንጂን የተገጠመለት ሲሆን 304 HP ማመንጨት ይችላል። በአጠቃላይ 10 ስፒድ አውቶማቲክ ትራንስሚሽን የተገጠመለት ሲሆን ፎር ዊል ድራይቭ ነው። አጠቃላይ ዋጋው 36 ሚሊዮን ብር እየተባለ ይገኛል። ሌላኛው መኪና ደግሞ ቶዮታ ሃይላንደር ሃይብሪድ ሊሚትድ የሚባለው መኪና ነው። ይህ መኪና የ2024 ሞዴል ሲሆን 2.5 ሊትር ኢንላይን ፎር ቱርቦ ቻርጀር ፔትሮል ሃይብሪድ ኢንጂን ዊዝ ማለትም 243 ሆርስ ፓወር ማመንጨት የሚችል ሲሆን ኦል ዊል ድራይቭ የሚባል መኪና ነው። ይህም መኪና ዋጋው ቀላል የሚባል አይደለም። 13 ሚሊዮን 300 ሺህ ብር እየተባለ ይገኛል። ሌላኛው መኪና ደግሞ የ2025 BYD Song Plus EV የሚባለው ነው። ይህ መኪና በቻይና የሚመረት ሲሆን BYD አምርቶታል። Song Plus ደግሞ ሞዴል ሲሆን ፈርስት ጀነሬሽን ነው። ቦዲ ታይፑ SUV፣ አምስ ሰው ይጭናል። እንግዲህ ሞተሩ 160 ኪሎዋት ማለትም 218 HP ማመንጨት የሚችል ሲሆን ባትሪ ካፓሲቲው 718 ኪሎዋት ሀወር አቅም አለው። ድራይቭ ታይፑ ደግሞ ሲንግል ሞተር ፎር ዊል ድራይቭ የሚባል ሲሆን ትራንስሚሽኑ አውቶማቲክ ነው። ቶፕ ስፒዱን ስንመለከት 175 ኪሎ ሜትር ፐር ሃውር ሲሆን ፉል ኤሌክትሪክ የሚባል 65 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዝ መኪና ነው። ይህ መኪና መረጃው ያለኝ ባገለገለው ሲሆን ባገለገለው 5 ሚሊዮን 500 ሺህ ብር እየተባለ ነው።